ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ሀይምዬ የእኔ እናት መልእክቴ ስለደረሰች በጣም ደስ ብሎኛል። የመሬ እውነት እንዴ፣ ይገርማችኋል። ጠዋት ላይ የሆነ ቪዲዮ ለቃ፣ ሾርት ቪዲዮ ነው እና አረ በእናትሽ እኔ ስልኩን ለያዝልሽ በዝ በአቋመሽ ተውረግረግልኝ፣ የኒ ሞዴሊስት የኒ እናት ብዬ ቪዲዮ ሰርች ነበረ የኔ ቅማሟ ግን የኔ ቀዳማዊት ይኸው ተውሮ ግርጋ ቪዲዮ ሰርታልኛለች በጣም ነው ደስ ያለኝ። በዛ አጋጣሚ ትላላችው እንግዲህ እህትና ወንድሞቹን ነው እየላችሁ የመጣሁት። ሃይሚዬ ቀዳማዊት እህት ስትሆን ተከታዩ ወንድም ደግሞ አብርሽ፣ የሚዲዮው ድምቀት ሁለቱም እንግዲህ ሚዲዮውን እያንቀጠቀጡት እያንጫጩት ነው ያሉት። እኔ እሱ አይደለም የገረመኝ የኔ ውድ ቤተሰቦች ሁለቱም ለማንንም ጆሮ የማይሰጡ ለስራ ብቻ የሚሮጡ ስኬትና አልማቸውን ለማሳካት ደፋ ቀና የሚሉ ጆሮ የማይሰጡ ምርጥዮች ናቸው ብዙ ጊዜ ምርጥና ቅን አንደበት ሲኖረባችሁ ጥላታችሁ ብዙ ነው ውዶቼ ጥላት ለምን በዛብኝ አትሉ ጥላት ሲበዛባችሁ ነው ስኬታማ የምትሆኑት ስለዚህ አታማሩ ምን ጊዜም እንደምላችሁ ጥላቴን አብዛልኝ በሉ ለምን እንደዛ ካልሆነ ስኬታማ ልትሆኑ አትችሉም የኔ ቀዳማዊትም ያው አሁን ደግሞ ሰላማዊ ሰልፍ ወጥተውባታል፣ ተነስተውባታል ማለት ከብሩኬ በግድ ለመለያየት ብሩኬን ለሌላ ሴት ለመዳር ሀይሚን ደግሞ ለሌላ ወንድ ለመዳር ሴቶች ተነስተውባታል እያልኳቸው ነው ውዶች። በነገራችን ላይ በግድ ትዳር አይሆንም። ሌላው ነገር ደግሞ ብሩኬና ሀይሚ ይተዋወቃሉ፣ ይዋደዳሉ። ማንም ሰው የፈለገውን ቢል እነሱን መለያየት አይችልም። ሀይሚን ብሩኬን ትወዳለች፣ ብሩኬም ሀይሚን ይወዳል። ነገር ግን የሆነ ነገር በተፈጠረ ቁጥር ሃይሚን ከብሩኬ ለመለየት ወይንም ከብሩኬ ለማራቅ የምትጣጣሩ ወይንም የምትጋጋጡ ሰዎች ነፍስ ይማር ብለናል። አዎ እናንተ ከሞታችሁ ሰዎች ስለማትተናነሱ ትላላችሁ እግዚአብሔርን። እኔ በነገራችን ላይ አብርሽንና ሃይሚዬን በጣም ነው ማደንቃቸው። በጣም ለምን በቃ ሚዲያ ላይ ይሰደባሉ፣ ይረገጣሉ፣ ምንም ቦታ የላቸውም። ሃይምየማ በቃ ትሰደባለች፣ እንደዛ ወጥቶ በዚህ ገብቶ ትባላለች። እናቴ እሷ ሙዚቋን እየቀያየረች ፏብልጅ እያለች እስክስ እያለች እየተውረገረገች ለሸበለዋ ትመጣለች። አይ እንደው ሀይምዬ እንደው ምን አባት የልሆንልሽ የኔ ኩሩ እንዴት ኩርት እኮ እንደምልብሽ! እውነት እኔ ራሴ እንደ የአንቺ ያለሽን ልብ ቢኖረኝ ምን አለበት እንደዚህ ለጥላቶቼ ምናምን ነገር መልስ የማልሰጥበት እንደው ልብ ቢኖረኝ ትላላችሁ። እኔ ምንም ጥላት የለኝም፣ ነገር ግን እንደዚህ በአካል የሚያጋጥማቸው አንዳንድ ነገር ሊኖር ይችላል፣ አይደለም? በህይወት ብቻ ብዙ ነገር የሰው ልጅ ይገጥመዋል፣ አይደለም? ለእንደዛ አይነት ነገር በቃ ዘምታ አሌለ ዝም ሆና ዝም ያለ አንደበት ምንድነው፣ ዝም ያለ አፍ ምንድነው? የሆነ ነገር ይባላል። ተኩትኝ እና እንደዛ ነገር። ለማንኛውም ሁሉ ጊዜም እመሪልኝ ሀይሚዬ እንዴት እንደምታምሪ ደግሞ! ዛሬ በጣም ደስ ብሎኛል እንደዚህ እምር ብለሽ ድምቅ ብለሽ ለሽ አምረሽና ደምቀሽ ስላዩሽ በጣም ደስ ብሎኛል። እንግዲህ ምንድን ነው አብርሽም ሩታ አልኩኝ ሩታ አልመጣችም። እኔ አላመጣኋትኝም፣ ምክንያቱም አብርሽና ሩታ ለእኔ አንድ ስለሆኑ በአንድ አይን ነው የሚታዩት። ባልና ሚስት አንድ አካል ናቸው ይባላል። እንደዛ ነገር እና ምንድን ነው ሀይምዬና አብርሽ ብዙ ጊዜ ውድቀታቸውን የሚመኙባቸው ሰዎች አሉ። ነገር ግን ምንድነው ቦታ አይሰጧችሁም። ሌላው ነገር ደግሞ ሀይሜና ብሩኬን የምንዘቀዝቀው ለመፈመስ ፈልገን ነው የሚሉ ሰዎችም ተፈጥረዋል። አሁን ላይ ማለት ነውና፣ በመዘቅዘቅ እነሱን ዘቅዝቃችሁ ነው እንደምትፈመሱት እነዚህ ሰዎች የሚዘቀዘቁ ናቸው ወይስ የሚወደዱ? በጣም ታሳዝናላችሁ እግዚአብሔርን እንደዛ የምታደርጉ ሰዎች። ሰውን ዝቅ አድርጎ መክበር የለም። ሰውን ዝቅ አድርጎ መለወጥ የለም። ሰውን እየተሳደባችሁ የሰውን